አባቴ ይኸው ልበጣት ነው ልበጣት ነው። ተመልካቾች እንደ የባላ ልጅ ቤተሰቦች እንዴት ናችሁ? ዛሬ ከከተማ ወጣ ብለን ወደ ውቢቷ ራያ አባላ አይደለንም እንዴ? ነ- ታዲያ ምን ዝምርሽ ምገርም በማሃሮ ማለት ነው። አይ ነው፣ ወደ ባላ እንገባለን። ሰርግ ፕሮግራም ስራ አለብን። ቅንጭብጭብ እናሳያችኋለን ይሄን ቪዲዮ ላይ ላይክ ያድርጉ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ቢሆኑ ማለት ነው። ቤተሰቦች እንደምታዩት እንግዲህ ጉዞ ጀምረናል። ወደ ባላ ነው። ብዙዎቻችሁ እንግዲህ ባለፈው የባላ ቪዲዮ በሰራ ነው ባካችሁ ባላ አሳዩን ስትሉን ነበር እና የባላ ልጆች እንግዲህ ይህንን ቪዲዮ ላይክ ማድረጋችሁን እንዳትረሱ። ሌሎቻችሁም እንግዲህ በስራ ምክንያት ስንንቀሳቀስ እናሳያችኋለን። ባላ ከተማ ላይ ገብተናል። ቤተሰቦች እንግዲህ በተወሰነ መልኩ እናሳያችኋለን። ከኋላ ያለው ጓደኛችን እንግዲህ ባዬ ይባላል። ከዚህ በፊት መጀመሪያ ዩቲብ ስንጀምር አብሮን የጀመረ ጓደኛችን ነው። አጋጣሚ ረስታችሁ እንዳይሆን ላስታውሳቸው ብዬ ነው። ለማንኛውም ባላ ላይ ይሄን ፕሮግራም ልንሰራ ነው እየሄድን ያለ ነው። እሄታችን እንግዲህ በጣም ነው የምናመሰግነው እኛ ስለመረጥ ይሄን ፕሮግራም ማለት እንግዲህ ሙስሊሞች ናቸው አለ ብዙ ጊዜ የሚያከብሩት በክርስቲያኖች ደግሞ መቼም ምንድን ነው የሚባለው፣ በጌታ ስም ቱቢ ብራይዳል ነው የሚባለው አር በእንግሊዝኛ በአማርኛው ምን እንደሆነ አላቅም። ብቻ ግን በሁለቱም በኩል ይከበራል መሰለኝና እኔ ማቆ በጣም ድሮ እንግዲህ ሙስሊሞች እና ፕሮግራም ሲያገብሩ ነውና፣ ፕሮግራሙ በጣም ነው የሚያምረው፣ በጣም ነው ደስ የሚለው። ባይ ዘ ወይ ቤተሰቦች፣ በጣም ነው የሚያምረው። እዚጋ ጥንቅሽ የእኔ ነገር እንግዲህ መንገድ ላይ ጥንቅሽ ታገኝ ጥንቅሽ ገዝቼ በጣም ፀሐያዋ በጣም ነው የምታቃጥለው። በጣም ጥንቅሽ ስበላ ትንሽ ተረጋጋው ምናምን እንጂ ቤተሰቦች ለማንኛውም፣ በኋላ ደግሞ ወደ እርሻ እንሄዳለን። እንግዲህ እንደምታዩት ይሄ ወንዙ ነው። እንግዲህ ሄድንባቸው ሙሽራዋና ጓደኞቿ ገና ሚዜዎቹ ያልተዘጋጁ ስለነበር እርሻ እስኪ ብቅ ብለን እንምጣ ተባብለን አብረን ሄድን ወደ እርሻ። እዚ ጋ የምታዩት ወንዝ ነው እንግዲህ ምን ነው ወንዙ ስሙ። እንግዲህ ወደ መሀል እንነግራችኋለን። እዚህ ጋ በጣም ነው የሚገርመው ግን ክረምት ሲያልቅ ወንዙ ሁሉ ደረቀ፣ በጣም ይናፈቃል። እውነት እኔ ካሁኑ ክረምት በጣም እየናፈቀኝ ነው። ባይዘ ኔ ክረምት በጣም ነው የምወደው፣ ማርያምን አጠይቁኝ። እኔ ክረምት በጣም ነው የምወደው። ቤተሰቦች በአንድም ብቻ በስራ ምክንያት ባላ እየተመላለስን ነው። የባላ መንገድ ትንሽ አስቸጋሪ ቢሆንም እንግዲህ ስራ እስከሆነ ድረስ እሄድ ነው። በተለይ ደግሞ ጥንቅሻቸው እንዴት እንደሚጥም በእውነት በጥንቅሽ ምክንያት ራሱ እኔ እንጃ ልመላለስ እችላለሁ፣ ጥንቅሽ እስኪያልቅ ድረስ ማለት ነው። የእኔ የጥንቅሽ መውደድ በጣም ይለኛል። ቤተሰቦች የሚገርማችሁ ምን እንደገጠመን በመሀልም እናሳያቸዋለን። ውሃ ችግር አለ ባይ ይባላ ውሃ ያስቸግራል። የምንጭ ውሃ ነው የሚጠጡትና እንግዲህ ወንዝ ሂደን ነበር። ምን እንደሰራ ምን እንዳጋጠመ ቤተሰቦች እስከ መጨረሻ ድረስ ቪዲዮን እዩትና እንግዲህ እንዳትስቁብኝ። ባይ ዘ ወይ ወንዝ የምታዩ እንግዲህ ቤተሰቦች ወደ ላይ ወደ እርሻው እየወጣ ነውእና እንደዚህ አይነት ነገሮች ለእኔ ባይዘወይ ምንም አያስቸግረኝ። መቼም የገጠር ልጅ መሆን የትም ቦታ ሄዳችሁ የትም መስራት ትችላላችሁ። በቃ ማለት በልጅነታችሁ ጥንካሬ ከለመዳችሁ ከጠነከራችሁ፣ ፀሐይም ቢሆን ብርድም ቢሆን ምንም ቢሆን ምንም ነገር አይበግራችሁም። እኔ ደግሞ ለጥንቅሽ ሲሆን መስማ ማል ክፍለ መስዋዕት የለኝም ባይዘወይ፣ ለጥንቅሽ እኔ በጣም አይናውጣኔ ልበላችሁ። እርሻ ደርሰናል ቤተሰቦች እንግዲህ የዘንድሮ ክረምት በደንብ ደጋግመን ነው ያሳየናችሁ። እንግዲህ ደስ ብሏችኋል ብዬ ተስፋ አደርጋለሁ። እኔ ባይዘወይ ውጭ ሀገር በነበርኩበት ሰዓት ክረምት በጣም ነበር ሚናፍቀኝ እንደዚህ ዓይነት ቪዲዮ አግኝቼ ነው በእውነት በጣም ነበር ሚናፍቀኝና ና እንግዲህ አፈላልጌ ነበር ማየው ደስ እንደሚላችሁ ተስፋ አደርጋለሁ። የዛሬ ዓመት ክረምት በጣም ነው ደስ የሚለው ባላ አካባቢ ደግሞ በብዛት ያለው ጤፍ ነው። ወደ እኛ አካባቢ ነው ማሽላ ያለው፣ እንጂ ወደ እነሱ እንዳለ ያለው ጤፍ ነው። ጤፉ ደግሞ በጣም የሚያማምር ጤፍ ለስማ ማሽላ ትንሽ ነው ያሉት ትንሽ አካባቢ ነው። ሌላው ጤፍ ነው። ለቤት አድርግልን ዘንድሮ ዓመት እንግዲህ ትንሽ ምክር ቢጤ ጣ ልላርግላችሁና አጋጣሚ ውጭ ያላችሁ እህቶቼ ታዳምጡኛላችሁ እናንተ እስኪ ቤተሰቦች፣ ለማንኛውም ክረምት የያዘ ሲባል ጥር ሲመጣ ማለት ነው እንድራለን የዘንድሮ ዓመት ክረምት በጣም ቆንጆ ምህር ይህን ያኔ የገባው ግዴታ መዳር አለብን። ምህር ቆንጆ ከሆነ ቀሰርግ ግዴታ ነው የሚባል ነገር አለ። ና እባካችሁ ቤተሰቦቻችሁን በተቻላችሁ መጠን ይሄ ማለት የእኛ አካባቢ ሰርግ ሲደገስ ትንሽ ከበድ ይላልና እሱ ነገር በተቻላችሁ መጠን ብታስቀሩት፣ ማለት አይደግሱ ሳይሆን በአቅማቸው ቢደግሱ የሚደግሱበት ነገር ደግሞ ትንሽ ቀንሰው መተዳደሪያቸው ቢያደርጉላቸው። እንደገና ደግሞ በተለይ በዚህ ሰዓት በብዛት ውጭ ሀገር ያላችሁ እህቶቼ ወንድሞቼ ናችሁ የምትጎዱት አይደለ? ሰርጊ ሲባል እናንተ ናችሁ ብር የምታገዙት። መቼም እየንትና ሰርግ እኮ እንደዚህ አለፈ ሲባል አረ ሳዑዲ ቤተሰብ አለው እንደ ምናም ነው የሚባለውና፣ እባካችሁ ቤተሰቦቼ በጣም ወጪ ባታበዙ። እውነት እኔ እንጃ፣ ለወደፊቱ ግን በዚህ ጉዳይ ትልቅ ትልቅ ስራ ይኖረኛል። ከእኔ ጠብቁ። ባይዘወይ እግዚአብሔር ስበቀ ሲፈቅድልኝ፣ አንድ ቀን እሰራዋለሁ። ይዘ በጣም ስለሚያሜ ነው። ቤተሰቦቼ ውስጥም መክሬያቸው ምን ብያቸው ላስቀረው ያልቻልኩት ባህል ስለሆነ ማለት፣ በጣም ተቸግረው ነው። ሰርግ እኮ ነው፣ የልጅ ብርሃን እኮ ነው፣ የመጀመሪያ ልጅ እኮ ነው። እንዴት ነው ማልደረው? እንዴት ነው እንደዚህ አድርጌ ማልደረው? እየዞርኩ የበላሁ ምናምን የሚባል ነገር አለ። ና ይቅርታ አድርጉልኝ፣ ጮህኩኝ መሰለኝ። በጣም ስለሚያሜ ነው፣ ምክንያቱም በጣም ነው የሚለፉት ደስታ ነው ምንድን ነው አይገባችሁም። ባይዘው በቃ የሆነ በሰርጉ ቀን ማለት ነው፣ በስራ ብዛት ክስትስት ብለው ጥቁርቁር ብለው ዝም ብሎ ማይረባ ልብስ ለብሰው የልጃቸው ሰርጉ ነው ተደስተው እንደ ሰው ጨፍረው የሚያሳልፉ እንዳይመስላችሁ በብዛት ማለት ነው። በሀሳብ በብድር ብዛት ነው የሚያሳልፉት። ና ባካቸው በአካቸው በተቻላችሁ መጠን ይህንን የሰርግ ድግስ ብታስቀንሱ ላቸዋለሁ፣ ቤተሰቦቼ እንግዲህ ቅርታ በጣም አበዛሁት እንዴ ምንድን ነው አንቺ ምናምን እንዳትልኝ ትንሽ እኔ እንትን ስለሚልብኝ ነው። ባይዘወይ እዚህ ጋር እንግዲህ ማማ ላይ ተሰቅነናል ቤተሰቦች ወፍ ልንጠብቅ ነው። እኔ እና ሙሌ ማን እንደሚበልጥ እንግዲህ አብረን ምና ይሆናል። ወይኔ ግ ባይዘ ሙለር እንደዚህ ማማ ላይ ወፍ እንደዚህ ተሰቅኖ ጠብቆ አያውቅም። እኔ ግን በደንብ ባለሙያ ነኝ፣ ባይዘወይ እንዴም ይ መቼም ጫፍ ላይ አይደርስብኝም። ባየን እንዳይመታው በጣም ፈርቼ ነበር። እሱ ስላለ እንዴት እንደሚደረግ ራሱ አላወቀበትም፣ ግን እንደዚህ አርግ እንደዚህ አድርግ ሲለው ነበር ባዬ፣ እንደምንም ችሎበታል። ሙላርጌን ጫፍ ላይ ግን አትደርስም መቼም ቤተሰቦች። እዚህ ላይ አላቅም፣ ባላ ላይ ያለችው ፀሐይ ይቅርታ አድርጉልኝና፣ በጣም ቅርብ ናት ይመስለኛል። ከፍታ ቦታ ላይ ስለሆነ ነው መሰለኝ ፀሐይ ወጣን፣ ቅርብ ናት። በጣም ነው የምታቃጥለው። አልቻል ነውም ነው የምላችሁ። መጨረሻ ላይ እኔ እንታዩኛላችሁ ምን እንዳስመሰለኝ ፀሐዩ። ማለት በጣም ነው የተቀየርኩት፣ ምክንያቱም ከተማ ቤት ነው የምንውለው። ስንንቀሳቀስ በብዛት በባጃጅ ነው ምናምን። የፀሐዩ ነገር በጣም ነበር በቻሌንጅ ያደረገን። እንግዲህ ስራ እስከሆነ ድረስ ደግሞ ግዴታችን ነው። እንግዲህ ሰዓታችን እየደረሰ ነው ወደ ቤት የምንመለስበት ሰዓት። እስከዛ ድረስ እንግዲህ እዚህ ጋር እስማ በኋላ ምን በላው ጥንቅሽ ታዩታላችሁ። ኧረ ይለያል ነው የምላችሁ፣ በጣም ይለያል። በስመ ስላሴ ገጠር በጣም ደስ የሚላችሁ ነገር የሆነ ቦታ ላይ ከሄዳችሁ ባካችሁ ስጥኝ ምናምን ካላችሁ ጥንቅሽ ይሰጣችኋል። ይ ገዝታችሁ ምናምን አይደለም። እና እንግዲህ እዚህ ጋር ሂደን ለምነን ጥንቅሽ ነው እየበላን ያለ። ነው እንደፈለጋችሁት ተብለን፣ ግን እኛ ደግሞ በሶስት ጥንቅሽ ነው ምናምን ሊጠገብ ነው። በጣም ረጅም ነው። በጣም ወፍራም ነው። ይህ እውነት ክረምት ግን ባህል ቅምን አለበት። ግን ደግሞ ሁሉ ወቅት ደግሞ አስፈላጊ ነው። ግን ለእኔ ደግሞ ክረምት አላቅም ለእኔ ይለያል ነው የምላችሁ። ባይዘው እኔ ከሳውዲ ስገባ ክረምት ጠብቄ ነው ማለት ተሳካልኝ። ክረምት ነው ምገባው ስል ነበርና እግዚአብሔር ይመስገን፣ ሐምሌ አንድ ሲል ኢትዮጵያ ገባሁ። አዲስ አበባ ማለት ነው። እና በደንብ ነበር ክረምቱን ያጣጣምኩት። እኔ ክረምት በጣም ነው የምወደው። ብዙ ሰው ግን እንዴ ክረምት እንዴት ይወድዳል? ጭጋግ ነው ዝናብ ምናምን መውጫ መግቢያ የለም ምናምን፣ ብዙ ሰው ይፈራል። እኔ ግን ክረምት እውነት እኔ እንጃ በጣም ነው የምወደው። ዝናብ ሁሌ ነው የምመታው። በብዛት ዝናብ መጣ ምናም ብዬ የምሸሽ አይነት ሰው አይደለሁም። ከዚህ በፊትም ቪዲዮ ሰርችላችሁ አይታችሁታል። የዝናብ ፍቅሬ በጣም ይለያል። ብዙ ትውስታዎች አሉኝ ከዝናብ ጋር ባይዘወ ነግረቻለሁ። ካላያችሁ ደግሞ መለስ ብላችሁ የዝናብ የሰራ ነው ከኔ ከኔ ና ከሙለር ጋር ከበእምነት ከሆነን አንድ ላይ እየሰራ ነው ቪዲዮ አለ እዩልኝ። የኔ የዝናብ ፍቅሬ ማለት ነው። የዝናብና የክረምት ኔ እንጃ። እናንተስ ኔ እንደኔ ትሆናላችሁ አላቅም። የዛሬ ቀን ውሏችን እንግዲህ በፀሐይ ና በትቅሽ የታጀበ ነው። ልጆቼ ከቤት ጥዬ ማርያምን በጣም ከብዶኝ ነበር። አላቅም ለምን እንደሆነ አላቅም። ሩቅ አገር እንደሄድኩ ያህል ነበር የተሰማኝ ና ወይኔ ልጆቼ ጋ ግን እገናኛለን ምናምን እያልኩ ነበር በውስጤ። ፀሐይ በጣም ሲከብደኝ ማለት ነው። ወደ ቤቴ ራሱ ምገባ አልመሰለኝም ነበር። ከብዶኝ ነበር፣ በውስጤ ብዙ ነበር እያሰብኬ ነበር። ብቻ ግን ጥንቅሽ እየበላሽ ነበር፣ ትንሽ ቀዝቀዝ አድርጎልኝ ነበር። ቤተሰቦች እስካሁን ድረስ ይህንን ቪዲዮ እያያችሁ ላይክ ያላደረጋችሁ ካላችሁ እባካችሁ ከእናንተ ምንም ነገር አይቀነስም፣ ቤተሰቦቻችን ለእኛ ግን ትልቅ ጥቅም ስላለው ላስታውሳችሁ ብዬ ነው። ላይክ አድርጉ። ቪዲዮዎቻችን ደግሞ ቢያይመቻችሁ እንኳን እንግዲህ ብታዩት እስከ መጨረሻ ድረስ ብታዩት ለእኛ ትልቅ ጥቅምና ማበረታቻ ስለሆነ እንግዲህ ደግሞ አሁን ላይ ያለው ቻናላችን በጣም ነው ደስ የሚለው። ብዙ ቦታ ላይ እያሳየናችሁ ነው። በተለይ የገጠሩ ክፍል እያሳየናችሁ ያለ ነው፣ ጊዜ ነው ክረምቱ፣ በደንብ እያሳየናችሁ ነው። በደንብ እየተንቀሳቀስን ነው። በእናንተ ብርታት በእናንተ አይዟችሁ ስለምትሉን እኛም በርስተን፣ እንግዲህ እግዚአብሔር ይመስገን ዩቱብ ቻናላችን በደንብ እየተንቀሳቀሰ ነው ያለው። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ ቤተሰቦቻችን። ይሄንን ማሽላ ደግሞ ሲደርስ መኸሩ ደግሞ እናሳያችኋለን እንግዲህ እንደ እግዚአብሔር ፍቃድ፣ እርሻ ላይ ሂደን ማሽላው ሲወቃ ያለው ፕሮሰስ በተቻለኝ መጠን ምክንያቱም እኔ የራሴ እርሻ አለ የአባቴ እርሻ ማለት ነው፣ አሳያችኋለሁ። እንግዲህ የገጠር ልጆች ከሆናችሁ ምህር ደግሞ ምን እንደሚመስል በሚገባ አሪፋ ልዬ አሳያችኋለሁ። ቤተሰቦቼ ስለ ሰርጉ ጉዳይ ግን እንዳትረሱት አደራ